ያደረገው ወደ ተከታዩ ዘገባ እናልፋለን። ጆአኪም ደመር ይባላል ስዊድናዊ የጥናታዊ ፊልም ወይም የዘጋቢ ፊልም ሰሪ ነው። ኢትዮጵያ ውስጥ እንደ አውሮፓውያን የዘመን አቆጣጠር በ2010 ጀምሮ ይሰራ የነበረውንና ዴድ ዳንኪስ የሞቱ አህዮች ጅብ አይፈሩም የተሰኘውን ዘጋቢ ለእይታ አብቅቷል። በአሁኑ ሰዓትም በመላው ዓለም እየተዘዋወረ በማሳየት ላይ ይገኛል። ለመሆኑ ሚስተር ደመር ይህን ፊልም ኢትዮጵያ ውስጥ ለመስራት ምን አነሳሳው? እንደ ምንስ ተሳካለት? ትስታ ብላቸው እነኚህንና ሌሎች ጥያቄዎችንም እያነሳች አወያይተዋለች። አዲሱ አበበ ያቀርበዋል። ዴድ ዶንኪስ ፊር ኖ ሃይነስ የሞቱ አህዮች ጅብ አይፈሩም ነው በቁሙ ሲተረጎም። ሚስተር ደመር፣ ለምንድን ነው ለፊልሙ ይህን ርዕስ የሰጠኸው? ያ ታይትል ኮምስ አስ አይ አንደርስቱድ ኢት ኢዝ አን ኢትዮጵያን ሴይንግ ኢትዮጵያዊ አባባል ነው። ሰዎችም ይህን መሰል ተረት ሲተርቱ ሰማለሁ። ሁሉን ነገር ስታጣ፣ ሁሉም ነገር ሲወሰድብህ፣ ያለህ ሁሉ ሲነጠቅ፣ ፍርሃት አይኖርም፣ መንግሥትን እንኳ አትፈራም። በቃ ለፍርሃት ቦታ አይኖርም። የበሰበሰ ዝናም አይፈራም እየተባለም ይተረታል። እስቲ ወደ ዋናው መልእክት እንምጣ። በዚህ ዘጋቢ ፊልም ምን ለማስተላለፍ ነው የታቀደው? ኢትዮጵያ ውስጥ ሆነህ ለመስራትስ እንደምን ቻልክ? የትዝታ ተዛማጅ ጥያቄዎች ናቸው። መልስ ከጆዋኪም ደመር። ኢትዮጵያ በጣም ውብና አስደናቂ ሀገር ነች። ይቺ ታላቅ ህዝብም ያላት ኢትዮጵያ የቅኝ አገዛዝን ድል የመታች ባለ ልዩ ታሪክ ሀገር ነች። ፊልሙ በመሰረቱ የሚተርከው በኢትዮጵያ ስላለው የመሬት መቀራመት ነው። የመሬት መቀራመት በሌሎችም የዓለም አገሮች እንዳለ ይታወቃል። እና ኢትዮጵያ ላይ በማትኮር ይህን ፊልም እንደ አውሮፓን ዘመን አቆጣጠር በ2010 ጀምረን ስንሰራ እንዳየነው የመንግስቱ ፖለቲካ ህዝቡን ያለ መሬት አስቀርቶ ንብረቱንም ሲወስድበት ሕይወቱን ኑሮውንም አሳጥቶታል። መሬቱን ለውጭ አገር ዜጎች መዋለ ነዋይ አፍሳሾች ያከራያል። ለዚህ ደግሞ ህዝቡ ያገኘው ካሳ እንደሌለ አይተናል። የኢትዮጵያን ታላቅ ታሪክ ግምት ውስጥ አስገብተን ስናይና የህዝቡንም ጭንቀት ስንመለከት እንዴት ነው ይህን አይነት ፖሊሲ የሚወጣው ብለን አዝነናል። ይህን ፊልም ስትሰሩ የተለየ አካባቢ ላይ ትኩረት አድርጋችሁ ነበር ወይስ የተለያዩ የአገሪቱን ክፍሎች ያካተተ ትረካ ነው? ከቶንስ አንድ የስዊድን የፊልም ሰሪ በኢትዮጵያ ጉዳይ ላይ እንደምንና ለምን ትኩረት ሊያደርግ ፈለገ? ማለቴ ለምንድን ነው የኢትዮጵያው የመሬት ቅርመታ ትኩረታችሁን ሊስብ የቻለው ለሚለው የትዝታ ጥያቄ ሚስተር ደምር ይህን ይመልሳል። የትኩረቱ መስህብ ከሆነበት ነጥብ ልጀምር። እኛ በመሰረቱ ነጻ የፊልም ሰራተኞች ነን። ከመንግስት ወይም ከሆነ ኩባንያ የምናገኘው ክፍያ የለም። የምናገኘውን ታሪክ እንዳለ ማሳየት፣ ማቅረብ፣ መተረክ ነው ዓላማችን በዚህ ታሪክ ውስጥ የተካተቱት ህዝቦች ያላቸውን ሀቅ መስማት፣ በነገሩን መሰረት ያሉበትን ችግር እንደ ነገሩን ማስቀመጥ ነው ዓላማችን። በመጀመሪያ ደረጃ ኢትዮጵያ ውስጥ ያለውን ታሪክ እንደ አንድ የውጭ ዜጋ እንደ ፈረንጅ ይላሉ። ስሰማ በነገሩ አቅማማ ነበር። በመጀመሪያ የኢትዮጵያ የመሬት ቅርምታ ታሪክ ለኢትዮጵያ ጋዜጠኞች ነበር የሚተወው። የሚያሳዝነው ግን ጋዜጠኞች በአገሪቱ በእስር ቤት እየታሰሩ ከአገር እየወጡ እየሸሹና እየኮበለሉ ስለሆነ ታሪኩን ለመዘገብ ወሰንኩ። እሺ፣ ከዚያስ የትና እንዴት ጀመራችሁት? አካባቢዎችን በምሳሌነት ልጠቅስልኝ ትችላለህ? በኋላም በተለይም ፊልሙ በተሰራበት በሁለት ሺህ አስር ጋምቤላ ውስጥ የደራ የመሬት ቅርመታ ገበያ ተጀመረ። እና የጋምቤላ ሁኔታ ግልጽ የመሬት ቅርመታ የሚካሄድበት ሰዎችም ግልጽ በሆነ መንገድ በኃይል የሚፈናቀሉበት ቦታ ሆነ። ማፈናቀሉም ሆነ የመሬት መቀራመቱ ከነዋሪዎቹ ፈቃድ ውጭ የሚካሄድ በመሆኑም ትኩረታችንን በዚያ ላይ አጠናከርን። ታሪኩንም በጥልቀት ለመግለጽና ለመተረክ ወሰንን። እና ይሄ ደግሞ በጋምቤላ ክልል ብቻ ሳይሆን በኦሮሚያ፣ በደቡብ ክልል፣ በአማራ ክልል፣ በአፋርና በአጠቃላይ በመላ ኢትዮጵያ የሚፈጸም መሆኑን ተረዳን። በእንግሊዙ የዓለም አቀፍ ልማት ድርጅት ዲኤፍዲ እንዲሁም በዓለም ባንክና በሌሎችም ከሚታገዘው ፒቢኤስ ከሚባለው ከትልቁ የምዕራባውያን የልማትና የእርዳታ የኢትዮጵያ መንግስት በብዙ ቢሊዮን ዶላር የሚገመት ገንዘብ ለዚሁ ህዝብን የማፈናቀል ተግባር አውሏል። ይሁንና የኢትዮጵያ መንግስት ይህን የዓለም አቀፍ እርዳታ ገንዘብ ህዝብን ለማፈናቀል እንዳላዋለ በወቅቱ አስተባብሏል። ሆኖም እንዲህ አይነቱን የሰብአዊ መብቶች ተቆርቋሪ ድርጅቶች ውንጀላ ተከትሎ የእንግሊዝ መንግስት እርዳታውን ማቋረጡም አይዘነጋም። የዓለም ባንክ ደግሞ የውስጥ ምርመራ አድርጎ ለኢትዮጵያ መንግስት የሰጠው ገንዘብ ለታቀደለት ዓላማ ያለመዋሉን አምኗል። የአሜሪካ ድምፅ ራዲዮም ዘግቦበታል። ይህን ፊልም ግን በአገሪቱ ውስጥ በነፃነትና በይፋ ማጠናከር እንደማይቻል ይገመታልና እንዴት አጠናቅራችኋል ለሚለው የትዝታ ተከታይ ጥያቄ የፊልሙን እውን መሆን ጠቅሶ አስተዋጽኦ ያደረጉለትንም ወገኖች አመስግኗል። ይህን ፊልም ለእይታ ለማብቃት ጠንካራና ደፋር የሆኑ ኢትዮጵያውያን ረድተውናል። ያለ እነርሱ ድጋፍ የሚቻል አልነበረምና በጣም ነው የምናመሰግናቸው። እነዚህ ከካሜራችን በስተጀርባ ያሉ ረዳቶቻችን አሁንም ኢትዮጵያ ውስጥ ስለሚኖሩ ለአደጋ እንዳይጋለጡ ፊት ለፊት አላወጣናቸውም። ይህ ፊልም በአሁኑ ወቅት የት የት አካባቢ በመታየት ላይ ነው? ማለት ምን አይነት ምላሽ እስ አግኝታችኋል? በጣም ደስተኞች ነን። ዴንማርክ ውስጥ ታይቶ ጥሩ ተቀባይነት አግኝቷል። አሁንም በስፋት እየታየ ሲሆን ጀርመን ውስጥ፣ ፈረንሳይ፣ ስዊድን፣ ሆላንድ በጠቅላላው በመላ አውሮፓ እንዘዋወራለን። በተለይ አሜሪካ ብዙ ኢትዮጵያውያን ስላሉ በብዙ ስቴቶች ለመዘዋወር አቅደናል። ስለ ፊልሙ በአጠቃላይ ልታስተላለፍ የምትፈልገው መልእክት ካለ ድሉን ሰጥቼህ በዚሁ ብናጠቃልል ይላል የትዝታ የመጨረሻ ጥያቄ። ሰዎች በብዙ መንገድ ሊረዱን ይችላሉ። ከፍተኛ የገንዘብ እጥረት አለብን። ለምሳሌ እኔ ፊልሙን ሳጠናቅር አንድ ዓመት ያለ ደሞዝ ነው የሰራሁት። በገንዘብ ሊረዱን ይችላሉ እንዲሁም ፊልሙን ይዘን በዩናይትድ ስቴትስ በአውሮፓና በአውስትራሊያ ስንዘዋወር ሁሉም ኢትዮጵያውያን መጥተው እንዲያዩት ጠይቃለሁ። ኦሮሞ፣ ሀበሻ ወይም አኝዋቅ ፊልሙ ሁሉንም ነው የሚመለከተው። ለፊልሙ ስርጭት ገንዘብ የማዋጣት ዘመቻችንን ለመርዳት ኢንተርኔት ላይ ወደ ኪክስታርተር ሄዳችሁ ዴድ ዶንኪስ ፊር ኖ ሃይናስ የሚለውን በመጫን እርዳታችሁን ስጡ።